ሴቶች በተለያየ ጊዜ ወንዶች ላይ የስሜት ጥቃት ልናደርስ እንደምንችል ታውቃላችሁ? አንዳንድ ጊዜ በማወቅ ሊሆን ይችላል፣ ሌላ ጊዜ ደግሞ ባለማወቅ የስሜት ጥቃት እናደርሳለን። ስለዚህ ሴቶች ይህንን ስንሰሙ ኖት እያያዛችሁ ምናልባት እናንተ ላይ የሚታይ ነገር ከሆነ፣ ወንዶችም ደግሞ አጋጥሟችሁ የሚያከሆነ አሁን የምናገረው ነገር ኮሜንት ሴክሽን ላይ ያሳውቁኝ ካላወቀም ደግሞ ኮመን ሴክሽን ላይ ሀሳብ አስተያየታችሁን እቀበላለሁ። ሶ እንዴት ነው የስሜት ጥቃት በአጋሮቻችን ባል ሊሆን ይችላል እጮኛ ሊሆን ይችላል የምናደርሰው ካላችሁኝ፣ በተለያየ አይነት መንገድ የስሜት ጥቃት ወንዶች ላይ ሊደርስ ይችላል በሴቶች በእኛ። ሶ ማናችንም ነፃ አይደለንም። ይህንን የምናገረው ባይዘዌይ ፐርፌክት ሆኜ አይደለም። ማንም ቢሆን ፐርፌክት የሚባል ፓርትነር የለም። ነገር ግን ደግሞ እያስተካከልን እየተማማርን እንቀጥላለን። በማወቅ ውስጥ ነው መለወጥ የመጀመሪያው ወቀሳ በጣም የበዛ ወቀሳ በተደጋጋሚ ወንድ ልጅ ሲወቀስ ባይ ዘ ዌይ ይባስ ዝም እንዲል ነው የምታረጊው ይባስ የሚፈራውን ነገር አውጥቶ እንዳይናገር ጎደለ ብለሽ ኮምፕሌን የምታረጊበት ነገር እንዳይስተካከል ነው የምታደረግ ወንድ ልጅ ተደጋግሞ ሲወቀስ ዲፌንሲቭ መሆን ነው የሚጀምረው ጋሻና ጦሩን ይዞ ነው የሚጠብቀው ይናደዳል። ለምን አእምሮ ደ ሞመንት ወቀሳ ሲቀበል የሆነ እንደዚህ አድርገ እንደዚህ ሆነ፣ ባለፈውም እንደዚህ አምናም እንደዚህ ባለፈው ሳምንትም ነግሬ ትናንትናም እንደዚህ፣ አንተ አትሻሻልም እንዴ አትቀየርም እንዴ? ምንድነው ችግር እየተባለ ተደጋጋሚ ነው የምላችሁ፣ ተደጋጋሚ ወቀሳ ሲያጋጥመው ማይንዱ የሚቀበለው በምንድን ነው? አታክ እየተደረክ ነው፣ ልትጎዳ ነው። ስለዚህ እንዴት ሆኖ ይጠብቃል? ልጁ ጋሻና ጦሩን ይዞ የሚወረወርበትን ጦር ለመከላከል ይሞክራል ማለት ነው። እሱም ደግሞ ዲፌንሲቭ ሲሆን ሰው ዩኖ እያመነበት እንኳ ቢሆን ለመከላከል እራሱን ፕሮቴክት ለማድረግ አንድ ለት አንድ ለት ስትባባሉ ወደማይሆን ነገር ውስጥ ነው ልትገቡ የምችሉ። ወይም ደግሞ ኮምፕሊትሊ ሸዳውን ነው የሚያደርገው። በቃ ሀሳቡን መናገር አይፈልግም። እንደ በፊቱ ኦፕን አፕ ላያደርግ ይችላል። እንዲሁም ደግሞ ማወቅ የሚገባቸው ወንዶች አብዛኛው ሶሳይቲ ላይ ሶሳይቲ ላይ ስታዩ ሀሳብ መግለጽ አይቻልም። ወንድ ልጅ እኮ ባይዘወይ ማልቀስ ራሱ የሚችልበት ኤንቫይሮንመንት ብዙ ቦታ አልተመቻቸለት። አንተ ወንድ አይደለ እንዴ? ለዚህ ታለክሳለ እንዴ? ምንድ ከብድሀ እንደ ምንድነው? ኧረ ብራዘር ፈታበል ምናምን ነው የሚባለው እንጂ ሀሳብን መግለጽ ደካማነት፣ ስሜትን እንደዚህ ሆኜ ብሎ መናገር ኢቨን እርስ በርስ ጓደኞች እንኳ ወንዶች ሲገናኙ እንደው ስለ ፉትቦል ያወሩ ይሆናል፣ ስለ ሀገሩ ፖለቲካ ያወሩ ይሆናል። የሆነ ስትራይክ ተነሳ ምናምን አይነት ወሬ ሊያነሱ ይችላሉ እንጂ ዲፕ የሆነ ልክ እኛ ሴቶች ስሜታችንን ለመተንፈስ እንደምናደርገው አይነት ኮንቨርሴሽን በብዛት አይታይም። ለምን የሆነች እንትን አለቻቸው፣ የሚከልሏት ፌንስ ነገር አጥራለች። እሷን ፌንስ የሚያነሱት በጣም የተመቻቸው ኢንቫይሮንመንት ላይ ነው። በጣም የሚያዳምጣቸው ጀጅመንታል አይደለም ኦፕን አፕ ባደርግ ወይም ስሜቴን ገልጬ ብናገር አይፈረድብኝም በሚሉት ኢንቫይሮንመንት ነው እንጂ ሁሉም ጋር ወንድ እንደዚያ አይደለም። በቃ ከምሽቱ ስድስት ሰባት ሰዓት አምሽቶ ሊመጣ ይችላል። ከጓደኞቹ ጋር ግን ምናልባት የሚያወሩት የአርሴናል የማንቸስተር ምናምን ጌምን በተመለከተ ነው። ወይም ደግሞ ስለሆነ ፖለቲካ አንስተው ዲቤት እያደረጉ ነው ሱፐርፊሻል የሆኑ ነገሮች እንጂ ይሄ ውስጡ የሚያብሰከስከውን ነገር አውጥቶ ለመናገር ወንድ መጀመሪያ አካባቢ ቀጠነውን በደንብ ማወቅ ይፈልጋል። አሰስ ያደርጋል። እንደዚህ አይነት ወንድ የሚመቸው ኮንፈርት ዞን ከሆነ ያወራልሻል። ኢቭን ሀሳቡን ገልጦ በልነረብን ሆኖ የተሰማውን ነገር ሊናገር ይችላል። ግን ሁሌ ወቀሳ የሚደረግ ከሆነ ግን በስሜቱ ስለሚጎዳ ይባስ እንደውም ኢንሴክዩር የሆነ እየፈራ ብናግራትም አይገባትም እያለ ድብቅ እየሆነ ነው የሚመጣው። ስለዚህ ኮንስታንት የሆነ ወቀሳ ስሜታዊ ጥቃት ነው፣ እሰነ ቢዩዝ ስሜቱ እየተጎዳ ነው የሚመጣው። ሰው በተቻለ መጠን ይችን ነገር ለማረም መሞክር እንዳልኩት ነው። ፐርፌክት የሆነ ፓርትነር የለም። ማንም ሰው ቢሆን ችግር አለብን ሁላችንም። ግን ምንድነው ሲበዛ ሲበዛ ወደ አቢዩዝ ይሄ ወደ ጥቃት ሰውን ወደ መጉዳት ስለሚያመራ ማስተካከሉ ጥሩ ነው። ልክ እንደዚህ ቦትል፣ አሁን ይሄ ቦትል አክቹዋሊ ከፍችዋለሁ፣ ግን ያልተከፈተ ቦትል አስቡት። በቃ ከፋብሪካው እንደወጣ አስቡት። ለምሳሌ ውሃው ስሜቱ ነው ይባል አለው፣ ስሜት አለው፣ ግን ስሜቱ መውጣት አይችልም። መውጣት አይችልም። ቦትል የተደረገ ነው። ታሽጓል። በሆነ በሆነ ነገር እንትን ብሏል፣ ታጥሯል ይሄ ማለት ግን ስሜት ስለሌለው ሳይሆን ስለታሸገ ነው እንጂ ብትከፍቱት ብዙ የሚወጣ ነገር ነበረው፣ ብዙ የሚናገረው ነገር ነበረው። ብዙ አይነት ሸክም ነው የሚይዙት ወንዶች። እውነት ለመናገር ግን ምንድነው ቅድም እንደተናገርኩት አያወሩት ብዙም ደግሞ የሚማች ኢንቫይሮንመንት ክሬት አልተደረገም። በአጋርም ደረጃ ብትሉ ከጓደኛም ጋር ብትሉ ማህበረሰቡም እንዳልኳቸው ስሜትን መግለጽ ደካማ ወንድ ምናምን፣ ኢብን በጣም ያስቁኛል። አልፋ ሲግማ ወንድ ምናምን ሚ አንተ በዚህ እንትን ትላለ እንዴ ምናምን፣ ሲግማና አልፋ የሚባል ቤታም ጋማም በሉት ምንም አይነት ወንድ ይሁን ስሜት የሌለው ወንድ አለ እንዴ? ይሄ ኮ ኔቸርን ራሱ ወይም ሳይኮሎጂን ራሱ አለማወቅ ኤቭሪ ጋይ ኢሞሽን አለው ግን ምንድን ነው የቱጋ ነው ሴፍ ሄቨን ያደረግንለት? የቱጋ ነው የሚመቸው ቦታ? ቤቱ አይደለም፣ ሞስ ኦፍ ታይም። ጓደኞቹም ጀጅመንታል ይሆናሉ፣ ሙድ ይያዝበታል አይደለም? ሶ የት ነው? የትም ቦታ ካላገኘ ወደ ምንድን ነው የሚሸጋገረው? መጠጥ ላይ ብዙ ወንዶች የሚደበቁት ታስፏል። የማይደመጥ ወንድ፣ ስሜቱን ለማውጣት እንኳ የሚገደብ ወንድ ከሆነ አብዛኛውን ጊዜ ፕሮቴክት የሚያደርግበት ወይም የሚሸሸግበት ምን ላይ ይሆናል? ሱስ ላይ የተለያየ አይነት ሱስ፣ የፖርኖግራፊ ሱስ፣ የመጠጥ ሱስ፣ የአልኮል ሱስ፣ የምን ሱስ። ሶ ጀስቲፋይ ለማድረግ እየሞከርኩ አይደለም፣ በቃ ልክ ነው እያልኩኝ አይደለም። ሱስ ግን መደበቂያ ይሆንለታል ነው። ስለዚህ ሴቶች ኮንስታንት የሆነ ክሪቲሳይዝ ማድረግ ወንድ ልጅ ኦፕን አፕ እንዳያደረግ፣ እንዲሁም ደግሞ ስሜቱ ላይ ጥቃት እንድታደርሽበት የበለጠ እያረክሽ ነው እና ይህንን በተቻለ መጠን መቀነስ ይቻል። ወሰን አልባ ወሰን አለማወቅ፣ ለራስ ሲቆርሱ አያሳንሱ ሲባል የለ የሆነ የኔ የምንለው ነገር እንፈልጋለን። ትንሽ ሰልፍ ሴንተርድ መሆንም የኔ የምንለው ነገር ሊበዛ ይችላል። ሳምሃው ትንሽ የሰው ልጅ ባህሪ ነው፣ ግን ደግሞ ይሄ በዝቶ በዝቶ በዝቶ በሁሉም ነገር እኔ የፈለግኩት ይሁን የእኔ ተመቸኝ ይደረግልኝ ያንተ ወሰን እና ባውንደሪ እኔ አይመለከተኝም፣ እኔ እስከፈለኩ ድረስ ያንተን ወሰን ጥሼ እገባለሁ እየተባለ በንግግርም ይሁን በፕራይቬሲም ይሁን ሁሉን ነገር ጥሰን የምንገባ ከሆነ ወሰናቸውን ያስጨንቃል። ይሄ ወሰን የሌለው ወሰን አልባነት ልክ አይደለም። በጣም በተደጋጋሚ የምመለከተው ነገር ሴቶች አንዳንዴ በተለይ እየተፈቀርን እንደሆነ ጋራንቲ ስንሆን የእነሱን ስሜት የእነሱን ባውንደሪ የእነሱን ፍላጎት አለማወቅ ሳይፈልግ ማስደረግ በግድ በቁጣም ሊሆን ይችላል፣ በማኩረፍም ሊሆን ይችላል፣ በመነጫነጭም ሊሆን ይችላል። በተለያየ አይነት ሜካኒዝም የእሱን ባውንደሪ የማይመቸውን ነገር እንዲመቸው በግድ መፈለግ ለምን? እኔ ስለፈለጉ አይነት ባህሪ። ይሄም ማኒፕሌሽን ነው። ይችን ኢሞሽናል የሆነ አቢዩዝ ነው። ስለዚህ ወንድ ይጎዳል። በተለይ የሚወዱን ከሆነ በጣም ነው የምንጎዳቸው። ለምን የፈለገው ሊወድሽ ይችላል፣ የፈለገው ቦታ ሊሰጥሽ ይችላል። ግን የራሱ ሰው ነው። የራሱ ሰው ነው ማለት አደሴም ታይም ፍቅር ሁሌ የፈለግነውን ነገር ማድረግ አይደለም። አያንደርስታንድ ግን ደግሞ የሱንም ደግሞ ባውንደሪ የሱንም ሆነ እኔ ስለዚህ መናገር አልፈልግም ካለ ታይ እባክሽ አታስጨንቂኝ። ቆይ እስኪ ነገ ምናምን ኖ በቃ ዛሬ መሆን አለበት፣ ዛሬ መሆን አለበት። ይሄ ዲክታተር መሆን አምባገነን መሆን ልክ አይደለም። ይሄ ስለተፈቀረን ይችን ስልጣን ስላገኘን በሱ ላይ በቃ ብዙ ነገር የማድረግ አቅም እንዳገኘን አውቀን እንደዚህ አይነት ነገር ማድረግ ማስጨነቅ ማፈንን፣ ነው አንደኛው ወሰን አለማወቅ ራሱ ፎርም ኦፍ ኢሞሽናል አብዩዝ ማጣጣል ውይ ውይ፣ ይሄ በተለይ እኔ ለብዙ እህቶች መናገር የምፈልገው ወንድ ልጅ ባይ ዘ ወይ በኔቸሩ ኮምፒተንት ነው ባይ ዲፎልት ኮምፒተንት ነው ማለት፣ ይሄ እራሳቸውን ውድድር ውስጥ ያገኙታል። ላያምኑ ይችላሉ፣ ግን ይሄ እንግዲህ ብዙ መጽሐፍት የሚናገሩት ነገር ነው። ባለማወቅም ኮምፒታንት ናቸው። ምን ማለት ነው ኮምፒታንት ናቸው አይታችሁ ከሆነ መንገድ ላይ ራሱ ካፕል ሆናችሁ ስትሄዱ የእኔ ቤጦች ያውቃሉ። ስትራቴጂካዊ ልመና ነው። አባዬ ስጠኝ እባክ ምናምን ይላሉ። ምክንያቱም ወንድ ከሚስት ጋር ከሆነ የሆነ ወርዶ መታየት አይፈልግም፣ ከሌላው ያነሰው መሆን አይፈልግም። ስለዚህ ሽም እያያዘውም እንኳ አይሰጣል። አምናሳኝ ሁሉንም እያልኩ ሳይሆን በቃ ይቺ ስትራቴጂ አላቸው። ከሌላው ወንድ ጋር እያነጻጸርሽው የምታጣጢው አይነት ከሆነ በጣም ከፍተኛ ጉዳት ነው የሚደርስበት። ይሄ ተፈጥሮ ነው። ሶ ማጣጣል ማለት ባይ ዲፎልት ማወቅም ባለማወቅም ከሌላ ሰው ጋር እያገናኘሹ እየጣልሹ ነው ማለት ነው። ምን ማለት ነው? አይ የሰውን ባለብታይ፣ ጥሩ ነበረ። ሰው ምጣድ ይሰራል፣ ስንት ነገር ፊክስ ያደርጋል። አንተ አምፖን ለመቀየር ተራራ ሆነብህ። አሁን አንተን በእናትህ ወንድ ነኝ ትላለህ፣ አራሽም ነው በእውነት ነው። አሁን ይቺ አምፖል መቀየር እምችም ከሆነ ለምን ራስሽ አትቀይርም? አሁን ይሄ አንዳንድ ችግር የፈጠረው ምንድን ነው ታውቃለህ? ማስክሊኒቲ ማለት እንትን ማለት ነው፣ ሀንዲ መሆን ነው ምናምን። ኦኬ መስራቱ እኮ ጥሩ ነው፣ ባይ ዘ ወይ ሙያ ለማንም አይደለም፣ ሁላችንም ይጠቅመናል። መስራቱ መልካም ነው፣ ግን ካልቻለስ ያ አምፖል መቀየር የማይችለው ባለሽ ምናልባት ንግግር ላይ እኔ ነኝ ያለ ኦራተር ይሆናል፣ ጥሩ ተናጋሪ፣ ሙያው ላይ በጣም ጎበዝ ሰርጅን፣ የቀዶ ሕክምና ስፔሻሊስት ወይም እኔ ነኝ ያለ አሩ ነው የስነ ልቦና ባለሙያ ኦር እኔ ነኝ ያለ አናፂ እኔ እንጃ ብቻ ባለበት መስክ ጎበዝ ሊሆን ይችላል። ግን አምፖል መቀየር በቃ የእሱ እንትን አይደለም። ስለዚህ ለምን ታጣጥዋለሽ ግዴታ አንቺ የምትፈልጊውን አይነት ወንድ መሆን አለበት ወይ? እሱ ራሱን ነው። ሌላን ሰው መሆን አይችልም። የራሱም የሚችላቸው ነገሮች አሉ። አት ዘ ሴም ታይም ደግሞ ቅድም መጀመሪያ ላይ እንደተናገርኩት ኖባዲ ኢዝ ፐርፌክት ማንም እንከን አልባ ያልሆነ ሰው የለም። ሶ ታዩ ራሱን ይሁንበት አይችልም። አለመቻሉን እያነሳሽ እንትን አትበይ። አንቺስ ከሌላ ሴት ጋር እያነጻጸረ ስለ ችሎታሽ ስለ ውበትሽ ስለ ንግግርሽ ምናምን ቢያጣጥልሽ፣ ሴቱ ስንት ነገር ያደርጋል እቺ ምናምን ቢል ምንድን ነው የሚሰማሽ? ይሄንን ምን እግራችሁ እህቶች፣ እንዳልኳችሁ ነው እኔ ከነዚህ ነገሮች ውጪ ነኝ እያልኩ አይደለም። ሲደጋገም ግን አቢዩዝ ይሆንና ጥቃት ይሆንና ኢሞሽነሊ እንጎዳቸዋለን። ብሬክ ነው የሚያደርጉት ኦኬ ለምን ወንድ ልጅ ሴፍ ስፔስ ስትሆኝለት፣ እንዲተነፍስ ራሱን እንዲሆን ስታደርጊው የበለጠ ሞር ኮንፊደንሱ ብልድ ያደርጋል የበለጠ እየወደደሽ የበለጠ ቦታ እየሰጠሽ የበለጠ ሪስፔክት እያለው ከዛም በላይ ደግሞ ለራሱ ራሱ ጥሩ በራስ መተማመንና ሰልፍ ሪስፔክት ያለው ሰው ነው የሚሆን። ዩ ኖ ጤናማ ሰልፍ ሪስፔክትና በራስ መተማመን ያለው ሰው ደግሞ ለሌላውም ሰው እንደዛ ነው የሚሆነው። ሰው ባይዘወይ ራሱ ላይ ያልተለማመደውን ክብርና ፍቅር ለሌላው ሊሰጥ አይችልም። እውነታው ይሄ ነው። ማነጻጸር ማነጻጸር፣ የቤቲ ባል እኮ ብታይ እንዴት ያለ ባል መሰለ፣ እንደዚህ ሆኖ እንደዛ። የቤት ባል አይደለማ። ሶ የአንቺ ባል ነው፣ ዘ ዲፍረንት ፐርሰን ሌላ ሰው ነው። ምን ማድረግ ይቻላል? እንግዲህ ኖ አንዳንዴ ፍላጎታችን መገደብ ጥሩ ነው። ያም ያም ያም እንደ እንትና ሊሆን አይችልም። እሱ እንደ ራሱ ነው ሊሆን የሚችለው። አታነጻጽሪ። በተለይ ኮምፓሪዝን በጣም ከባዱ ነገር ኮምፓሪዝን። የተገዛላትን እሷ አይተዋል። በጣም እኮ የሚገርም ነው። በስመ አብ ደግነቱ ምናምን አይ ነው። ይቺ ሲስተም ሆን ተብሎ በማነጻጸር የበታችነት ስሜት እንዲሰማው እና ከዛ ጋር እራሱን ፉክክር ውስጥ እንዲገባ ማድረግ። ስለዚህ የቤት ባል ሀያ ስድስት ኢንች ካለ አላቅም እኔ ሂዩማን የር ብዙ ተጠቃሚ አይደለውም፣ አልፎ አልፎ ድሮ ነበር። ኤኒወይ አሁን ስለሱ ስለ ሂዩማንየር ሳይሆን ኤግዛምፕል ነው። ሂዩማንየር 26 ኢንች ገዛ ይባል፣ ይሄ 28 እንዲገዛ ማፎካከር እንደማለት፣ የሆነ ማስክሊኒቲው በዛ እንደሆነ ወንድነቱ በዛ እንደሚፈተሽ ኢቫሌት እንደሚደረግ አይነትና ልክ አይደለም። መጸጸብ ኢስ አግሊ። በቃ ራስን ሰው ሲሆን ደስ ይላል። አሁን ዛሬ እንግዲህ እኛ ሴቶች ምንሰራውን ጥቃት ስለሆነ ማነሳው እንዴ ይሄንን ወንዶችስ ሲያደረጉ የለም ይለም። እናም አሁንም ቢሆን ኮምፒቲሽን አይደለም ዩ ኖ ወንዶችስ የምንልበት እንትን አይደለም። አም ጀስት ስቴቲንግ ሴቶች ምን እንሰራ እንደምንችል እየተናገርኩ ነው። ሰው ለወንዶቹ ደግሞ ሌላ ጊዜ ይደርሳል። እነሱ በምን አይነት ሲስተም ነው እኛን እንትን የሚሉት የሚለው ማለት ነው። ሌላ ደግሞ ድራማ መፍጠር እኔ ድራማ የሚፈጥር ሰው በራሱ የማይተማመን ጥልቅ የሆነ ብዙ ኢንሴኪሪቲ ያለበት የተወዳጅነት ስሜት የማይሰማው ትኩረት የተነፈገ የሚመስለው ሰው ነው፣ ድራማ የሚፈጥር። ድራማ እንዴት ነው ሴቶች በመፍጠር የወንዶችን ስሜት የምናጠቃው ከተባለ፣ ወይም አቢዩዝ የምናደረገው ከተባለ፣ ለምሳሌ ያፈቅረኛል አያፈቅረኝም ፈተና ፈትኞ፣ እስኪ እስኪ በሴት አስደውይበት ምናምን፣ ባይዘዌ እንደዚህ የምታደረጉ ሴቶች በሰላም ነው። ምን አይነት ሳቲስፋክሽን ነው የሚሰጠው? እስኪ ፌስቡኩን ሀካርጊ እንትን በዩ። ይሄ እኮ ማለት አንሄልዚ የሆነ ቶክሲክ የሆነ ፍቅር ውስጥ እንዳላችሁ ማሳያ ነው። ፍቅር በእምነት ውስጥ ቢልድ የሚደረግ ካልሆነ ገና ከመጀመሪያው ምንም ሳታዩ ነው ምንም ይሄ የቺቲንግ ምናምን ጉዳይ ሳታዩ ምንም ሬድ ፍላግ የሚባል ነገር ሳታዩ ሬድ ፍላግ ፍለጋ መሄድ ማለት በገዛጅ ትራፕ ውስጥ ለመውደቅ መሞከር ነው የ ሰ ድራማ መፍጠር አሁን ሆን ተብሎ ለማስቀናት መሞከር በጓደኛ ማስደወል መንገድ ላይ አየኝኮ እንትን አለኝኮ ጠቀሰኝኮ ዝም ትለዋለን ሂጂ እንጂ አንተ ወንድ አይደለን እንዴ እኔ እንደዚህ ሆነ ዝም ድራማ ከዛ ሆን ተብሎ ደሞ እንደገና ማልቀስ ምን ሆነሽ ነው ምን ያረበ እግዚአብሔር አትወደኝም። አንተ ብትወደኝ ኖሮ ስልክ ታነሳልኝ ነበረ። አምስቴ ስደውል ለምድን ያለ አረኔ ቴክስት አድርጌልሻል ነበረ ስራ ቦታ ላይ አትወደኝም። ከዛ እንደገና ለማማመን መሞከር ኦል ዲስ ድራማ ኢትስ አግሊ አይኖ አንዳንዴ ከወንድም ከሴትም ድራማ የሚፈልጉት አሉ። የሆነ ዲፊካልቲ የሆነ ብጥብጡን ሆን ተብሎ ነገር መፈለግ ሆን ተብሎ ለድብድብ ኢቨን እስከ ድብድብ እራሱ የሚፈልጉ አሉ። አንቺ ስራሽን ያዥ ምናምን እርሱ በል። አሁን ይሄ ቶክሲክ የሆነ ዳይናሚክስ ኦፍ ሪሌሽንሽፕ ማለት ይሄ ነው። ይሄ የህፃን ይሄ ኢማቹሪቲ ሲነግስ እንደዚህ ነው። ሆን ተብሎ እንት ነገር ፍለጋ። ኮንፍሊክት እኮ አይጠፋም እኮ ኦፍኮርስ፣ ችግር አይጠፋም፣ እንከን አይጠፋም። ግን እንከን ከታጣ ጭር ሲል አልወድም ብሎ ሆን ተብሎ ሰውን መነካካት ነካክቶ ብጥብጥ ፈጥሮ እንደገና ከተቧቀሱ በኋላ በቃላት የሚሆንባል አካል እኮ አውቄ ነው ሆነ የምትወደኝ እንዲሆን አይሆነ ለመፈተሽ ነው ማለት። የሰው ስሜት የመጫወቻ ሜዳ አይደለም፣ አይደለም እንደፈለጋችሁ የምዘሉበት። ሁላችንም ብና ምን ያህል እንደሚጎዳን ታውቃላችሁ። አንድ ጎልደን የሆነ ህግ አለ፣ በራስ እንዲደረግ የማትወደውን ነገር በሰዎች ላይ አታድርግ ሲል ነበር ግን እንረሳዋለን። ብዙ ጊዜ እነሱም እንደኛ ሰው መሆናቸው እነሱ እንደኛ የሚያስፈልገን ነገር እንደሚያስፈልጋቸው እንረሳውና አጉል ድራማ ውስጥ ገብተን አንዳንዴ፣ እንዲሁም እስከማይመለስ ድረስ ሪሌሽንሽፑን ወይም ትዳሩን ቅጥቅጥ አድርጎ አበላሽቶ የሚሄድም ሰው አለ። ስለዚህ ድራማ አያስፈልግም። መፈተን ምን ማለት ለመፈተን ሀሳብ ካለሽ መጀመሪያውንም ሪሌሽንሽፑ በጣም ዴንጀረስ ነው ማለት ነው። ምክንያቱም ሀልዚ የሆነ ፍቅር መተማመን ላይ የተመሰረተ ነው። ሀልዚ የሆነ ፍቅር ይሄ አጉል ጥርጣሬ ምናምን አይኖረም። ጥርጣሬ ምናምን የገባሽ ነገር ካለም ያቺ ቀይ እንትን እያበራች ነው። ምክንያቱም ሰው በጤናማ አእምሮ ምንም ነገር ሳይፈጠር ሆም ብሎ በቃ ዝምታው ስለደበረው ብቻ ወይም ደግሞ አይ ይሄማ ጥሩ ሰው ነው፣ እንዴት ጥሩማ ሊሆን አይችልም፣ ሰው ሁሉ የሆነ ነገር ይኖርበታል ብሎ ለመፈተን መሞከር ማለት አንቺ ላይ እየተበላሸ የሆነ ፖይዝን አለ ማለት ነው። ከአስተዳደግ የመጣ ወይም ከባክ ሂስትሪሽ የመጣ እንጂ በሰላም ሀገር እንደዚህ መሆን መሞከር፣ ራስን መመልከት ጥሩ ነው። ሌላኛው ደግሞ ሳፎኬት ማድረግ አፈና፣ በቃ የት ነህ አስሬ መደወል፣ አስሬ ቴክስት ማድረግ አንቺን እንዳያስብ እራሱ ያደርጓል። ባይዘወይ ማን ነው አንድ ሳይኮሎጂ ልንገራችሁ፣ ሰው የምትጨቀጭቁትና፣ በጣም ኒዲ ስትሆኑ፣ ፍለጋችሁን ስታበዙት ከማሰብ ይለቅ፣ እንደውም ከእናንተ የሚርቅበትን መንገድ ነው እንዲያስብ የምታደርጉት። ሰው እኮ መናፈቅም አለበት። የራሱን ፕሮፌሽን አለ። የራሳችሁን ድሪም ሊኖራችሁ ይገባል። የሆነ የምታስቡት ሌላ ነገር የላችሁ የሆነ አእምሯችሁ ከፍቅር እና ከሪሌሽንሽፕ ና ከሆነ ነገር ከዛ ከቦይፍሬንዳችሁ ጋር ካለው ጉዳይ ውጭ ሌላ የሚያስበው ነገር የለም ትምህርት ስራ ቤተሰብ ጓደኛ ባይዘወይ ማለት ነው ላይፋችሁ እሱና እሱ ብቻ ከሆነ ሴቶች ትጎዳላችሁ መጀመሪያ እንደም ሰፈር የምታረጉት እናንተ ናቸው ምንም ምክንያቱም በቃ አለምሽ በጠቅላላ እሱን አድርገሽ ከእሱ ጋር የሆነ ነገር ቢያጋጥምሽ አለምሽ እራሱ ኮላፕስ አደረገ ማለት ነው ሌላ ሳይድ ፕሮፌሽን የለሽ፣ ስራሽን ትተሽ ትምህርትሽን ትተሽ ቤተሰብ፣ ጓደኛ፣ ሆቢ ምናምን የለም። ሁሉ ነገርሽ እሱ ጋር ሆኖ አስር እየጨቀጨቅሽ፣ ናፈከኝ፣ የት ነህ? ማነህ? ድምፅ ሰማሁ፣ ምንድን ነው እስኪ እንትን በል፣ ቶሎ መልስ እንጂ፣ አምስት ደቂቃ እኮ ቆየህብኝ እንዴ ከማን ጋር ነህ ምናምን፣ ያስጠላል። ምን እላችሁንም የፈለገው ፍቅር ውስጥ ብትሆኑ፣ የፈለገው ያንን ሰው የራሳችሁ ለማድረግ ብትሞክሩ ባይዘወይ ለራሳችሁም ደግሞ ጊዜ ያስፈልጋቸዋል፣ ወንዶች በዚህ በዚህ እንደውም በጣም አፕሬሽት ማድረግ ይፈልጋሉ። የፈለገው ፍቅር ውስጥ ቢገባ ስራውን አይረሳም፣ አንዳንድ ካልሆነ በስተቀር ትምህርቱ ላይ ምናምን ግግም ብሎ ነው የሚሰራው። እንደውም የበለጠ አንቺን ለማኖር ጥሩ ነገር ላይቶች ላይ ለማምጣት አፍቃሪ ሲሆን ሀስል ያደርጋል። ድሪሙ ላይ ምናምን ተፍ ተፍ ይላል። ሳይድ ጃብ ምናምን ይፈልጋል። በተለይ ወንድ ልጅ ባይዘወይ ፊውቸር የሚያስብ ከሆነ ከአንቺ ጋር በቃ ያለውን የሌለውን አለም ሊያመጣልህ ስለሚፈልግ እንደውም ቢዚ ነው የሚሆንም ጊዜ አይሰጥሽም አይደለም ግን ሌሎች ነገሮች ላይ ራሱ ፎከስ ያደርጋል አንቺ ግን ህልም የለ ስራ የለ ምን የለ ሀያ አራት ሰዓት እሱን በማሰብ ጭንቀት ውስጥ የት ነህ የት ገባህ የት ወጣ ማናት ድምፅ ሰማ የሴት ሳቅ ይሰማኛል ታክሲ ውስጥ ነኝ። ኧረ በእናትሽ አይደለህም፣ ማረጋገጥ እፈልጋለሁ፣ አቅርብልኝ ልጅቷን አይነት ወሬ ማለት ነው። ኦኬ፣ ሌላ ደግሞ ፕላን እንዲሆንሽ ለቅሶ ሆን ተብላ የምትለቀስ ለቅሶ አለ። ይቺ ማኒፕሌሽን የስሜት ጥቃት ማድረሻ መንገድ ናት። ማለት ለቅሶች ሳይመጣ ቶሎ በቃ እሱ ጥፋት አትፍተሽ እሱ እንዳይቆጣሽ ቶሎ ለቅሶ እኔ አንተ ግን ምናምን ብሎ ማልቀስ አሁን ይህንን ስናገር እንዴ ለቅሷችን፣ እኔ በጣም አልቃሻ ከሆኑ ሰዎች መካከል ባይዘዋ አንዷ ኔ እኔ ስለ ሪል ስለሆነ ከዲፕ ህመም የሚነሳ ለቅሶ ወይም ከማዘን የሚነሳውን ለቅሶ አይደለም። ሆን ተብላ ግን ካልኩሌት ተደርጋ ያንን ሰው እንዳይጠይቀን እንዳይቆጣን፣ ወይም ደግሞ የፈለግነውን ለማግኘት በኩርፊያ እና በለቅሶ አጥቅተን ይኖ ሪቨርስ ሳይኮሎጂ የምንጠቀምበት መንገድ ነው ያልኩት። ይሄ ደግሞ በጣም አስከፊና አስቀያሚ ነው። እንዳልኩት ነው የሰው ስሜት ፕሌይ ግራውንድ አይደለም፣ መጫወቻ ሜድ አይደለም ብያቸዋለሁ። እንደፈለግን የምንሰለጥንበት ዱብ ዱብ ዱብ ምናምን እዚህ ጋር ደግሞ እንደዚህ አርጉት ምናምን የምንልበት እንትን አይደለም። ስለዚህ ለቅሶም ሲሆን ጄኒውን የሆነ ለቅሶ ከልብ የሆነ እኮ ይታዘናል እኮ። ኢንዶፕጠደ ስሜት ደግሞ ይታወቃል እኮ፣ ይጋባል ሀዘን እኮ በጣም ነው ምንትን የሚለው የጎዳሽ ከመሰለው አይደለም። እምባሽን እስክታዘሪውን ደግሞ አይጠብቅም ነው እንዲሁም ብትናገሪ እኮ የሚወድ ሰው እኮ ይረዳሻል እኮ ማልቀስ ድረስ አይጠበቅም። ከልብ ከሆነ አልቅሽ እኔ ስሜትን ገድቦ አይደለም። አንዳንድ ስሜት ገዳቢም ወንድ ስላለ አቃሉ የሚያፍኑም አሉ። ከዛ ሳይሄድ ስለሱ ሳይሆን የምልም የውሸት ግን ካልኩሌት ተደርጋ ተቀምራ አይለቀስም። ተቀምሮ ማልቀስ የለመደ ሰው በቃ ምንም መናገር አይችልም። ልጁ የሆነ ገና ሊናገርሽ በስተች ገና ሊቆጣ ሲል ለቅሱ ዝም ይላል እሱ። እሺ በቃ ታዮሽ ምናምን አልፈልግም ሲል በቃ አትወደኝም ማለት ነው። እሺ በቃ አንቺ፣ ይሄ የሕፃን ልጅ ቴክኒክ ነው። ሕፃን ልጆች አሁን እኔ ጨቅላ ሕፃን ስላለኝ አውቀዋለሁ። ሰባት ወሩ ነው ልጅ ምንም እንዴት ማኒፕሌት እንደሚያደርጉ ጭጮች ታውቃላችሁ። ምንም ሳይከፋው ምን ሳይ የሆነ ነገር ፈልጎ ካጣ ይላል። ከልብ አይደለም ለክሶ፣ እራሱ ልክ ስትሰጥ ዝም ይላል ማንዴና እንዴ ይገርመኛል። ወይ ተፈጥሮላ ነው። እና የሕፃን ልጅ ቴክኒክ የምንጠቀም ሴቶች ካለን እረፉ ለማለት ነው። የመጨረሻ ፓሲቭ አግሬሲቭ የሚባል አለ። ምን ልበላችሁ፣ ዙሪያ ጥምጥም የሄደ የቀጥታ ሀሳብሽን አለመናገር፣ ደብሮሽ ለምሳሌ ፊትሽን ዝብዝፍ አድርጉ። ለነገሩ ወንዶች ስትባሉ ያው ናቸው። ማን ይገባን፣ ስለኔ ማን ግድ አለው፣ ብቻዬን ነኝ እኔ ማማ እንዳልኝ ነው። ምንም አልሆንኩም። ኧረ እባክሽ ምንም አልሆንኩም። ወንድ ደግሞ ስትሬት ፎርዋርድ ነው የምትናገሩኝ። ያምንሻል፣ አገር ሰላም ብሎ ሲሄድ አንቺ ሩዋንዳ አድርገሽ። ለነገሩ መቼ ይገባል? አንተ ፊቴ ጠቁሮ እንኳን ስታይ ምንም ግድ ሌለ። እንደ ቅድም ጠይቄሽ ነበር። ታዲያ ብትጠይቀኝ፣ ፊቴን አይተው የለ። ምንም አልሆንኩም ብለሽኛል። ታዲያ ምንም አልሆንኩም ብል ፊቴ አያስታውቅም። እኔ እንዴት አውቃለሁ? ፊትሽን አ ለነገሩ። አውቃለሁ እኮ አንተ መች ታስባለህ? ዩ ዶንት ኬር እንደዚህ አይነት ሲስተም ይሄ እንዲህ ነገር ለመናገር ዙሪያ ጥምጥም የቤት ስራ መሆን ለሱ፣ ምን ሆና ነው? ምን አርጊያት ነው? ምንድን ነው? ድምጿ እንትን ነው ያለው፣ ምንም አልሆንኩም ብለኛል፣ ድምጿ እንትን ብሏል። ይሄንንም የሚጠይቀው ባይዘው እንደሁም ወንድ በጣም የሴት ስሜት የሚገቡ ከሆነ እንጂ፣ ብዙ ጊዜ ወንዶች ፊት ለፊት የነገርሻት ሻቸው ነው። ምንም አልሆንኩም ካልሽ፣ ምንም አልሆነችም ብሎ ነው የሚሄደው ግን አንዳንዴ ደግሞ ገብቶት ፊትሽ እንደጠቆረ ገብቶት ምን ሆነሻ ስትባይ፣ አይ በቃ ህይወት እኮ ምናምን አይነት ሌላ አይነት ታሪክ ውስጥ የምትገቢ ከሆነ እንትን ነው የምትሆኝበት። ቀኑ ሙሉ የቤት ስራ። ፓሲቭ አግሬሲቭ ፎርም ማለት እንግዲህ ዙሪያ ጥምጥም መምጣት፣ ፊት ለፊት አይደለም፣ ግን በተለያየ መንገድ መናገር። አንደኛ ስሜቱንም መጉዳት ነው። ለምን እኔ በእኔ ላይ ተናደደች ወይስ ማናናዷት ነው? ስራ ቦታ ነው ወይስ ከቤተሰብ ጋር? ትናንትና ደግሞ ከማዘር ጋር ትጣልቻለሁ ብላለች። ምን ሆና ነው ምናምን የሆነ መስራት በሚችልበት ሞመንት አንቺ ኦኪፓይ ታረጊና ጭንቅላቱን፣ የቤት ስራ ነው የምትሆኙበት። እና ይሄ ነገር ከበዛ ደግሞ ያስጨንቀ ግልጽ መነጋገር፣ ፊት ለፊት መነጋገር ሲቻል እንዲህ ዙሪያ ጥምጥም ነገር ማወሳሰብ ይከብዳል። የቤት ስራ ነው የሚሆነው እና ምን በወጣ ኖሮ ራሱ የከበደው ስራ፣ ራሱ የከበደው ጨቅጨቅ፣ አለቃ ይኖረዋል። እንደገና ደግሞ የገቢ ነገር ያሳስበዋል። አሁን አደሴም ታይም ያንቺ ነገር ሲደረብበት ይከብዳል። ስለዚህ ሴቶች እነህ ሲስተምን እንጠቀማለን። ወንዶችም እንግዲህ ምን ትላላችሁ? በጣም ብዙ ወንዶች ፍሳይ ዛሬው ምናም እንደምትለው ተስፋ አደርጋለሁ ግን ለማንኛውም ያወቅናትን እናርም። የሚቀጥለው ሌላ ጉዳይ ይዤ እመጣለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ወዳችኋል።